ኢትዮ አዲስ 13 ነው እና እስትልን የተከበራችሁ አድማጮቻችን፣ ክቡራን አድማጮች፣ ዛሬ ወደ እናንተ የምናደርሰው መረጃ ከሀብቴ 99 በመቶ ለድሃ ለግሳለሁ ያሉት ቤልጌትስ ማን ናቸው የሚለው መረጃ ይሆናል። እስከ መረጃው ፍጻሜ አብራችሁን ቆዩ። በቀጥታ ወደ መረጃው እናልፋለን። በፎርብስ መረጃ መሰረት አጠቃላይ ሀብታቸው 116.3 ቢሊዮን ዶላር ይገመታል። ይሁንና በውድ ጌጣጌጦች ተውቦ መሽቀርቀርና ልታይ ልታይ ማለት እምብዛም አይወዱም። ቀለል ባለ አለባበስና በተለመደችው የንባብ መነጽራቸው የሚታወቁት ቢል ጌትስ በበርካታ የበጎ አድራጎት ስራዎች ላይ ይሳተፋሉ። በሚቀጥሉት 20 ዓመታት ከሚኖራቸው ሀብት ውስጥ 99 በመቶን ለድሃ ሀገራት ለመለገስ ወስነዋል። አሜሪካዊው የኮምፒውተር ፕሮግራመርና ስራ ፈጣሪው ቢል ጌትስ የተወለዱት እንደ ኢሮፒያን አቆጣጠር በ ጦራ ጥቅምት 1955 ዋሽንግተን ዲሲ ውስጥ ነው። በ13 ዓመታቸው የመጀመሪያውን የሶፍትዌር ፕሮግራማቸውን እንደጻፉም በአንድ ወቅት ተናግረዋል። የሁለተኛ ደረጃ ትምህርት ቤታቸውን የደሞዝ አከፋፈል ስርዓት በኮምፒውተር የሚያደራጅ የፕሮግራመሮች ቡድን እንዲቋቋም በማገዛቸው ይወደሳሉ። ከዚህ ባለፈ ከጓደኛቸው ፓውል አለን ጋር ለሀገር ውስጥ አስተዳደሮች የትራፊክ መረጃ ስርዓቶችን የሚያቀርብ ትራፍ ኦ ዳታ የተሰኘውን ኩባንያ መስርተው እንደነበርም ግለ ታሪካቸው ያስረዳል። በኋላም የሃርቫርድ ዩኒቨርሲቲን የተቀላቀለው ቢልጌትስ እንደ ዩሮፒያን አቆጣጠር በ1975 የሁለተኛ አመት ተማሪ ሳሉ ከፓል አለን ጋር ለመጀመሪያዎቹ ማይክሮ ኮምፒውተሮች ሶፍትዌር ለመስራት ተጣምሩ። ይህ ፕሮጀክት በተሳካ ሁኔታ ከተጠናቀቀ በኋላ ጌትስ በሶስተኛ አመታቸው ሃርቫርድን ለቀው ወጡ። ከዚያም ከአለን ጋር በመሆን ማይክሮሶፍትን ለመመስረት መብቃታቸውን ታሪካቸው ያስረዳል። ጓደኛቸው በህመም ምክንያት ማይክሮሶፍትን ለቆ ሲወጣ ሙሉ ኃላፊነቱን በመውሰድ ኩባንያው መምራት ቀጠሉ። በኋላ ማይክሮሶፍት ትልቅ የግል ኮምፒውተር ሶፍትዌር ኩባንያ እየሆነ ሲመጣ ቢል ጌትስ ያለማችን ባለጸጋ መሆን ችሏል። የበጎ አድራጎት ስራ እንደ ኢትዮጵያ አቆጣጠር በ1994 ከቀድሞ ባለቤታቸው ሜሌንዳ ጋር በመሆን ዓለም አቀፍ የጤና ፕሮግራሞችን እንዲሁም በፓሲፊክ ሰሜን ምዕራብ ያሉ ፕሮጀክቶችን በገንዘብ ለመደገፍ የዊሊያም ኤች ጌትስ ፋውንዴሽንን አቋቁመዋል። በኋላም የፋውንዴሽኑ ስም ወደ ቢል እና ሜሌንዳ ጌትስ ፋውንዴሽን ቀይረውታል። ድርጅቱ ባደረገው ድጋፍ በርካታ ሀገራት የክትባት አቅርቦትን በማሳደግ የኤችአይቪ ኤድስ ስርጭትን በመከላከል የቲቢ እና የወባ በሽታ ወረርሽኝን በመቀነስ ረገድ ገንቢ ሚና ተጫውቷል። ቢል ጌትስ በዓለም አቀፍ ደረጃ በፖሊዮ በወባ፣ በኩፍኝ አማካኝነት የሚከሰቱ የእናቶችና ጨቅላ ህጻናት ሞት ለማስቀረት ፍላጎት እንዳላቸው ይናገራሉ። በፋውንዴሽናቸው በኩል ባለፉት 25 ዓመታት 100 ቢሊዮን የአሜሪካ ዶላር ለግሰዋል። ቢልጌትስ እንደ አውሮፓውያን አቆጣጠር በ2026 በዓለም የጤና ዘርፍ የሚያደርጉት ድጋፍ እስከ 9 ቢሊዮን የአሜሪካ ዶላር እንደሚደርስ የቢቢሲ ዘገባ ያመላክታል። የ69 ዓመቱ ቱጃር በቅርቡ በአፍሪካ ህብረት አዳራሽ በነበረው ጉባኤ ላይ ተገኝተው በዓለም ቅድሚያ ትኩረት ተሰጥቷቸው ሊፈቱ ሊፈቱ የሚገባቸው ብዙ ችግሮች መኖራቸውን ተናግረዋል። በመሆኑም በ20 አመታት ውስጥ ከሚኖራቸው ሀብት ውስጥ አንድ በመቶውን ብቻ በማስቀረት 99 በመቶውን ለደሃ ሀገራት ለመለገስ መወሰናቸውንም አሳውቀዋል። እንደ ኢሮፓያን አቆጣጠር በ245 አጠቃላይ ሀብታቸው 200 ቢሊዮን ዶላር እንደሚደርስ የተናገሩት ቢል ጌትስ ከዚህ ሀብታቸው አብዛኛውን ለደሃ ሀገራት በተለይም ለአፍሪካውያን የጤናና የትምህርት ድጋፍ እንደሚውል ገልጸዋል። ያኔ ፋውንዴሽናቸው ሙሉ በሙሉ ስራውን እንደሚያቁምም ይፋ አድርጓል። እኔ ስሞት ሰዎች ስለእኔ ብዙ ነገሮችን ይላሉ። ነገር ግን ሀብታም ሆኖ ሞተ የሚለውን ከነዚህ አንዱ እንዳይሆን ቆርጫለሁ ማለታቸውም በበርካታ መገናኛ ብዙሃን ተዘግቧል። ቢል ጌትስ ለአፍሪካ ወጣቶች ባስተላለፉት መልእክት በሰው ሰራሽ አስተውሎት ፈጠራ ታግዘው በሀጉሪቱ ያለውን የጤና እንክብካቤ ለማሻሻል ሊተጉ እንደሚገባ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎች እና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎች በብሔራዊ ቤተመንግስት በተካሄደው ስነስርት ስነስርዓት ለቢልጌት ጌትስ የኢትዮጵያን ታላቁን የክብር ኒሻን አብርክቷል። ጠቅላይ ሚኒስትሩ የቢል ጌትስ ዝቅ ብሎ የማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን በማድነቅ ለአክብሮታቸው ምስጋና አቅርበዋል። ለዛሬው የያዝንላችሁ መረጃ ይህንን ይመስል ነበር። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬው እናመሰግናለን።